የአሬንጅ ሮቨር መኪና ግቢ ውስጥ ይቆማል ልጅ ትንርቱ አያውቅም። እዛ ውስጥ ዘንዶ አለ እጄን ነክሶኛል። አረ በፍፁም የለም ብሎ ካደ ግቢው ለነግር አልችልም አለ። ነገር ግን ማንም ሰው ያለቀጠሩ እዛ ቤት መሄድ አይችልም። ያችን ቀን ሁሌም ረግማታለሁ አለ። ልጄን እዤ በእንግድነት እዛ አጎቴ ቤት የሄድኩበትን እለት ረግሜዋለሁ አለ። እንደዛ የምታምር ቆንጆ ልጅ ፀጉሯ እየተመለጠ ከሰውነት ጎዳና ውጭ ሆና ሌላ ሰው መሰለች አለ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬም ወደ እናንተ ይዤ የቀረብኩት ታሪክ ነው፣ ከአድማጭ ተመልካች የደረሰኝ ታሪክ። የዛሬው ታሪክ የደረሰኝ ወደ ሳውዲ አረቢያ ነው እና ይህ የፕሮግራሜ ተከታታይ የእስልምና እምነት ተከታይ እንደሆነ ነግሮኛል። ነዋሪነቱንም በሳውዲ አረቢያ ካደረገ በርካታ ዓመታትን አስቆጥሯል። አንዳንዴ ግን ለእረፍት ቤተሰቡን ይዞ ወደ ሀገር ቤት እንደሚመጣም አልደበቀኝም። እና ሲደውልልኝ እጅግ ከምን ብየው ነበር። ምንን ያለኝ፣ ብዙ ጊዜ ያንተን መርሃ ግብር እከታተላለሁ። በተለይ ደግሞ የምታቀርባቸው ታሪኮች ብዙ ነገሮችን ስለሚያስታውስኝ በተለይ ትኩረት አድርገ የምከታተለው የምታቀርባቸው ታሪኮች ላይ ነው ብሎኛል። እና ከዛ ጋር በተያያዘ እንግዲህ ከቀናት ነው ከወራት በፊት ነው ወር እንኳን ያሞላው ከቀናት በፊት የለቀቅኩት ከሳምንታት በፊት የለቀኩት አንድ ፕሮግራም ነበር። እሱን አይቶ ነው የደወለልኝ። ያ ከእባብና ከዘንዶ ጋር አሳደሩኝ ያለው ባለ ታሪክ ማለት ነው እና ሆቴል ውስጥ አልጋ ተከራይቶ አትላስ አካባቢ፣ እንግዲህ ታሪኩን የተከታተላችሁ ታስታውሳላችሁ ብዬ አስባለሁ እና እዛ የገጠመውን ነገር የነገረን ሰው ነበር እና እሱን ታሪክ ስከታተል የእኔ ቤተሰብ ታሪክ ነው ትዝ ያለኝ አለ እና ሁሌ የምላችሁ ለዚህ ነው ያልተነገረ እንጂ ያልተደረገ ነገር የለም። ምላችሁ ለዚህ ነው እና በየቦታው ቢፈተሽ ወይ በየቤቱ ቢፈተሽ በጣም የሚገራርም ታሪክ አለ። ይፋ ስለማይወጣ ስለማንነጋገርበት ነው እንጂ ብዙ የተደበቁ ታሪኮች እንዳሉ እሙን ነው። እና ከነዚህ ታሪኮች ከተደበቁ እስከ ዛሬ ሳይነገሩ ቆይተው አሁን ግን ያው በዚህ ሚዲያ አማካይነት እንዲነገሩ አጋጣሚና እድል ከፈቀደላቸው ታሪኮች መካከል አንዱን ነው የነገረኝ። አጎቴ በጣም ቱጃር ነው አለ። በጣም የታወቀ ሀብታም ነው፣ ሳውዲም ብዙ ቤቶች አሉት። ሳውዲም በጣም ጥሩ ሕይወት ነው የሚኖረው። አዲስ አበባም እንደዚሁ። እንደነገርኩ የእስልምና እምነት ተከታይ ነኝ፣ ብዙ ቤተሰብ አለን አለ። በጣም ብዙ ቤተሰብ በአጎቴ በኩል በእኔ በኩል በአጎቴ ሚስት በኩል በሁሉም ጋር በጣም ብዙ ቤተሰብ ነው ያለው። አጋጣሚ ሆኖ ግን የአጎቱ ወይም ደግሞ ይሄ የቱጃሩ ሰው የሚስት ቤተሰቦች ገጠር ውስጥ የሚኖሩ ምስኪኖች ናቸው፣ ድሆች ናቸው። እሷ በጣም ቆንጆ ሆነች፣ እሱ እንደነገረኝ፣ እና በጣም ውብ ስለነበረች ገጠር በሚመላለስበት ሰዓት የእሱም ቤተሰቦች ገጠር ነበሩ፣ በሚመላለስበት ሰዓት አይቷት ወዷት ነው ያገባት። በጣም ቆንጆ ሆነች፣ እሱ እንደነገረኝ፣ እንዳልኳችሁ። ነገር ግን ያው የቤተሰቡ የድህነት ደረጃ ደግሞ ለነግርህ ከምችለው በላይ አይደለም ነው። እና አንዳንድ ጊዜ የሚበሉትን እስከሚያጡ ድረስ የሚቸገር ቤተሰብ ማለት ነው። እና ይህ ሰው ይችን ሴት ሲመኛት ሊያገባት ሲፈልግ ያ ቤተሰብ በፍጹም ያልጠበቀው እድል እንደወረደለት ከሰማይ መና እንደወረደለት የቆጠረው እና ጋም ሰው በጣም የሚታወቅ ቱጃር ሀብታም ነው። አላንገራገረም። ያ ቤተሰብ የማንገራገርም አቅምም አልነበረውም። እሷን ፈቃደኛ ሆነች፣ ተጋቡ። እሱ አደለም ችግሩ። አለ ይሄ ሰውዬ ለጊዜውም ቢሆን በውበቷ ተማርኮ የአግባት እንጂ ታርጌት አድርጎ ነበር። አጎቴን በደንብ አውቀዋለሁ ነው ያለው። በምን ሀብታም እንደሆነ አውቃለሁ። ይሄ ቤተሰብ ውስጥ በደንብ የሚታወቅ ነው። ነገር ግን ከሁላችንም በላይ ብቻ ሳይሆን በደንብ የሚታወቅ ባለሀብት ስለሆነ ደፍሮ እሱን የሚናገረው ሰው የለም። ስለዚህ እሱ ያለው ነገር በቃ የአምላክ ቃል ነው፣ የፈጣሪ ቃል ነው ብለን ነው የምንቀበለው ነው ያለው እና ድርጊቱ ውስጥ ለውስጥ ማጉረምረም ቢፈጥርም ፊት ለፊት ግን የሚናገረው ሰው አልነበረም። ምክንያቱ አብዛኛው የእሱ ተጧሪ፣ የእሱ ተደጋፊ፣ የእሱ ተረጂ ስለነበረ ማለት ነው። እና ብዙ ሀብታሞች፣ በተለይ ደግሞ በኑሮ ደረጃ ዝቅ ያሉ ዙሪያቸው ያሉ ሰዎችን የሚይዙት በዛ ነው፣ በገንዘብ ገንዘብ የማይሰራው ነገር ስለሌለ ማለት ነው። እና ከዛ ውስጥ ምናልባት ነው ይሄኛው መንገድ አይመቸኝም፣ ገንዘብን ያመለከ እግዚአብሔርን ፈጣሪን ይክዳል ብሎ የሚያስብ እግዚአብሔር የመረቀው ነው እግዚአብሔር የባረቀው ነው። ያ ግን በጣም ሬር ነው። እና አገባት፣ ተጋቡ፣ አብረው መኖር ጀመሩ። ወደ ከተማ መጣት። የሚገርም ቤት ነው ያለው፣ ትልቅ ቪላ ቤት ነው ያለው። በነገራችን ላይ ይህ አጎቴ ሚስቱ እሷ ብቻ ኦልሞስት አምስት ሚስቶች ናቸው ያሉት፣ በተለያየ ቦታ ማለት ነው። ያ ደግሞ ያው አይ ቲንክ እምነቱም ይፈቅዳል ይመስለኛል እና ግን ከሁሉም በውበት የምትበልጠው እቺ ነች። ከሁሉም ደግሞ ድህነትም ደግሞ አንደኛ እቺ ነች፣ ቃል በቃል እንደነገረ ማለት ነው። እና ስለዚህ እሷ ምድና ቤተሰና በቃ ልጆች ማሳደግ ነው። እሚገርመው ግን ከሌሎቹ የተለያዩ ልጆችን በርካታ ልጆች ይኖሩት እንጃ፣ ይሄ ሀብታም አጎቴ ከዚችኛዋ ሴት የወለደው አንዲት ሴት ልጅን ብቻ ነው እና ትልቅ ቤት አላቸው። በጣም ትልቅ ሰፊ ግቢ በጣም የሚያምር በሐረግ የተከበበ ግቢው ልነግር አልችልም አለ። ነገር ግን ማንም ሰው ያለ ቀጠሮ እዛ ቤት መሄድ አይችልም፣ አጎቱ ግቢ ማለት ነው። ማንም የፈለገ ዘመድ ይሁን የፈለገ የቅርብ ሰው ይሁን የፈለገ የሚስት አባትና እናቱ እንኳን ሲመጡ፣ ቀድመው ቀጠሯ ሲይዘው ቀደም ብለው ማለት ነው ተፈቅዶላቸው ካልሆነ በስተቀር ማንም እንደፈለገው አንኳኩቶ የዘመዴ ቤት ነው የአጎቴ ቤት ነው ብሎ መግባት አይችልም። እቺ ሴት ወይም ደግሞ እቺ ሚስት አሁን የነገርኳችሁ አንዲት ልጅ ብቻ ወልዶላታል ያላት ሚስት ከቤት አትወጣም። ስራ አትሰራም። እንደውም አንዳንዶቹ ሴቶች ከአምስቱ ሚስቶቹ የተወሰኑት ስራ ይሰራሉ። እነዚህ ንግድ ተቋም ተከፍቶላቸው በየግላቸው ማለት ነው። እና እቺ ግን ቤት ውስጥ ነው የምትውለው። እሷም ደግሞ ለምን ብላ አልጠየቀችም። በቃ ቤተሰቦቿን እስከደገፈላት፣ እሷ መኖር እስከቻለች፣ ልጅ ወልዳ ማሳደግ እስከቻለች እና ምንም ነገር ካልጎደለባት ያ ለእሷ ህይወት ነው። አምና የተቀበለችው ማለት ነው። እሷን ግን ታርጌት ያደርጋት አለኝ። በኋላ ሁላችንም እንገባን። በእድሏ አለመጠቀም ነው ያው እንዲህ አይነት ሰዎች ልምዱ ያላቸው ስለሆኑ እድላቸውን ያስጠኖ ነው የለ። ስለዚህ እሷን አምጥቶ እሷ ላይ ያለውን እድል ውበቷን እንዳለ መጠቀም ነው የፈለገው። እቺ ልጅ ማነች ሴት፣ ከተጋቡ በኋላ እውነት ማመቱ ነው የወለደችው፣ በነገራችን ላይ ሴት ልጅ። ከዛ በኋላ ግን ቆመ። እንግዲህ አልፈለጉ ይሁን ወይ ደግሞ እንግዲህ ፈጣሪም ከልክሏቸው እሱ ሌላ ታሪክ ነው። ነገር ግን በአንድ ሴት ልጅ ነው ተወሰኑ የቀሩት። ያችን ልጅ ማሳደግ ጀመሩ በጣም የምትወደድ ልጅ ነች፣ እና አባትየው በጣም ነው የሚወዳት አለ። ነገር ግን ያቺ ልጅ የእናቷ እድል እንድትወሰድ አታውቅም። ያደገችም ስትሄድ ያው የሚነግራትም የለም። ዘመድ አዝማዱም ደግሞ ስለሚፈራ እሷ ጋር ከደረሰ ለአባቷ ስለምትናገር፣ አባቴ እየኖርክ ያለው የእናቴን እድል ወስደህ ነው ብላ ልጠይቅ ስለምትችል ከተሰማ ደግሞ ያ ሁሉ ቤት ዘመድ ከሱ የሚደርሰው ድርጎ ወይም ደግሞ ድርሻ ስለሚቋረጥ አዘኞቹ ከሱ ተጠ በነገራችን ላይ አንዳንድ ጊዜ ባለው ይብሳል መሰለኝ፣ ባለው ይብሳል። ከምር ድሃ አንዳንዴ ቆራጥ ነው የሚባለው እውነት ነው። አንዳንድ ጊዜ እሱም ሲነግረኝ አንዳንዴ የሚገርምህ አለ። በጣም ሰፊ ቤተሰብና ነው ብያለው። ከድሆቹ እና ከሌላቸው ይልቅ በጣም ሀብታም የምትላቸው ከእሱ እርጥ ባለማግኘት ይራኮታሉ አለ። ጭራቸውን ሲቆሉት ያለ አለና አንዳንድ ጊዜ ከድሃም ሀብታም ይብስበታል መሰለኝ አምሶሪ ይህንን ስል እና በዛ አይነት ሁኔታ እየተኖረ እቼት ከሁለት ነው ከሶስት ዓመት በኋላ እንግዲህ በአመቷ ነው የወለደች ብያቸዋለው። ቆየት ያለ ታሪክ ነው። ልጇ እንኳን ስንት ዓመት ነው ያለኝ 17 ዓመት ሞልቷታል ና ያለኝ። ግን ያው ታሪክን ታሪክ ስለሚያሳው ያልትን ታሪክ ከሰማ በኋላ ይህንንም ላካፍል ብዬ ነው ነው ያለው። እና አልስ 1617 ዓመት ይሞላታል። ስለዚህ ታሪኩ ከዛ የሚጀምር ነው ልላችሁ ፈልጌ ነው። ስታድግን ማንም የነገራት ሲሆ የለም። ግን ሁሌ የእናቷ መታመም ያስጨንቃታል እናትየው ከተጋቡ እሷን ከወለደች ከሁለት ነው ከሶስት ዓመት በኋላ መታመም ትጀምራለች ግሬን ይዘኛል ትላለች ራሴን ይዘኛል ትላለች የማትለው ነገር የለም ትወሰዳለች እዛዛ ላይ እንኳን ችግር የለበትም ምክንያቱም እሷ ስትኖር በእሷ ድል መጠቀም ስለሚችል እሷንም ማጣት አይፈልግም አለ ግን ምንድነው እስረኛ የቁም እስረኛ አድርጎ ግቢው ውስጥ በእሷ ድል እየተጠቀመ መኖር ነው እንደሚፈልገው በነገራችን ላይ በእሷ እድል ብቻ አይደለም የሚጠቀመው፣ አለ ሌሎች ሰዎችም አሉ በዙሪያችን ያሉ ይሄኛው የእሷ ስለሚከፋ ነው የምነግርህ ነው ያለው። በብዙ ሰዎች እድል እንደሚጠቀም አውቃለሁ። በጣም በብዙ ሰዎች እድል እንደሚጠቀም ሰው እሱ ያሳክማታል አለ ህመሟ ሲብስ ማትሄድበት ሀገር የለም። ነገር ግን ሐኪሞች ይመረምሯትና ምንም ነገር የለብሽም ነው የሚሏት። እሷ ግን ትመጣለች ትማቀቃለች። መጨረሻ ላይ ምንድን ነው የሆነው? በጣም በሚያሳዝን ሁኔታ ኩላቷ ፌል ያረጋል። ኩላቷ ፌል ያረጋል። መንቀሳቀስ አችልም። በቀን ሁለት ሶስት ዲያሊስ ታደርጋለች። የገንዘብ ችግር ስለሌለ ማለት ነው ሰው ምንድነው በቃ ተመቸው። ቤት ውስጥ ትቀመጣለች። የምትፈልገው ነገር ይሟላላታል። ምግብ እዛው ይቀርብላታል፣ ለምትፈልገው ነገር። መጨረሻ ላይ እንደዛ የምታምር ቆንጆ ልጅ ፀጉሯ እየተመለጠ ከሰውነት ጎዳና ውጭ ሆና ሌላ ሰው መሰለች። አለ ምንድነው እንደዚህ ባለታሪክ። አሁን ታሪኩ እንዳደረሰኝ ሰውዬ አጎቴ ነው ያለኝ አጎቱን ታሪክ ነው እየነገረ ያለው እንደሱ አባባል ያቺ ሴት እዛ ቤት ውስጥ በቃ ሲምቦል መጠቀሚያ ነች ድሏ እየተወሰደ የእሱ የሆኑ ነገሮች ሁሉ እየተወሰደ እሱ እለት ከእለት በቁሳዊ ነገር እየደረጀ እሷ ግን እንደ ጨው የማሟች የምትሄድ ሴት አስባችሁታል ግቢው ስትገባ አለ ያው ያለ ቀጠሮ አይገባም እኛ ግን የቅርብ ሰዎች ስለሆነ በተሻለ መጠን የሌሎቹን ያህል ረጅም ቀጠሮ አንጠብቅም አለ ስንሄድ ግን እንደዛ ሆኖ በሳምንት ምንግባ በሶስት ቀን ቀጠሮ አስይዘን ደውለን እንመጣለን ብለን ነው። ካልተፈቀደ ወይም ደግሞ ኖ በአሁኑ ሳምንት አይቻልም ከተባለ አንሄድም። ግቢው ስትገባ ምን ምን ያለን ያለኝ፣ ኤሊ፣ ጥንቸል፣ ጉጉት እሷ ለው የሚገርመው? አሁን አንዳንዱ ሰው አለ እንደ ምናልባት እግር ጥሎት የመጣ እንግዳ ሰው ያንን የሚያስበው ምንድን ነው፣ ግቢ በጣም ሰፊ ስለሆነ መስክ ስላለው በጣም የሚያምር በሐረግ የተከበበ ቤት ስለሆነ ቪላ ስለሆነ ምናምን እዛ ውስጥ ይሄ እንዴት ነው እንደዙ፣ የለም የእንስሳት ማቆያ ስፍራ፣ እንደ መዝናኛ ሊቆጥረው ይችላል። ነው አደለም፣ አለ እያንዳንዱ የራሱ ዓላማ አለው። እዛ ላይ የሚጠነቆልበት እንደውም ሰው የሚመጣ አንድ ፐርሶናል ወይም ደግሞ ቪይፒ ጠንቋይ እንዳለ እንደሚያቆሉ ነግረውኛል። እና ኤሊ፣ ጥንቸል፣ ጉጉት በቃ ቋሚ መለያዎቹ ናቸው። ግን ማንም እነሱ ያሉበት ኤሪያ ላይ አይሄድም። ቤቱ በጣም ሰፊ ነው እንዳልኳቸው መኖሪያ ቤቱ። ስለዚህ ለነሱ ደግሞ የተከለለ ቦታ ላይ ያላቸው ኤሊዎቹ በነፃነት ሳር ላይ ሲንቀሳቀሱ ታያለ። ጉጉቱ ቤት ተሰርቶለት የሆን ፊት ቤት እዛ ውስጥ ነው የተቀመጠው። ጥንቸሎቹም ራሳቸው ስፍራ ላይ ሲዘሉ ልታያቸው ትችላለህ። ምግብ የሚያቀርብላቸው እራሱ ነው አለ ምንም የሚያስፈልጋቸው ነገሮች ሌላ ሌላ በአድ ሰው ሌላ የቤተሰብ ኢቨን ልጁ እንኳን አታቀርብም አለች ልጁ እንኳን እንትን አትልም። ከዛ በዛ አይነት ሁኔታ እየተኖረ ምን ይሆናል አለ። ለረፍት ብለን መጣን አለ። ቤተሰቤን ይዤ፣ እኔ እንደነገርኩ ሳኡዲ አረቢያ ውስጥ ነው የምኖረው። እኔም የአስራ አምስት ዓመት ልጅ ነው ያለኝ፣ አንድ ወንድ ልጅ ብቻ፣ ብቸኛ ልጅ ነው ያለኝ አለ። ያው እዛው ነው የማስተምረው፣ እዛው ነው። ረጅም ጊዜ ነው እኔም ሳኡዲ መኖር ከጀመርኩኝ። ከባለቤቴ ጋር ጥሩ ህይወት እንኖራለን፣ ፈጣሪ ይመስገን። ግን በቃ አጋጣሚ ባገኘን ቁጥር ሀገር ቤት እንመጣለን፣ ሀገር ቤት ስለሚናፍቀን እዚህ እንመጣና የረፍት ጊዜ አሳልፈን እንሄዳለን አለ እና በመጣንበት ሰዓት ግን ያው ዘመድ መጠየቅ የተለመደ ነው። እና በአንድ ወቅት በመጣንበት ሰዓት ያው ቀጠሮ ማስይዘን ቢሆን ወደዚህ አጎቴ ቤት ሄድን አለ። ስንሄድ እኔ ባለቤቴ እና ልጄ ነን ሄድ ነው አለ። ሄደን እሱም ነበረ እንግዲህ አጎትዬው ማለት ነው። እና እዛ ሄደን ያው አቀባበል ተደረገልን። በቀጠሮም ስለሄድን ጥሩ ቆይታ ነበር አለ። መስተንግዶ ምናምን፣ ያው እሱ የተለመደ ነው ሀብታም ቤት እንኳን ደህና መጣችሁ የሚል ግብዣ ተደረገልን ጥሩ ቆይታ አደረገን። በዚህ መሃል በዚህ መሃል የሰውየው ልጅ አንድ ሴት ልጅ አለችው ብያችኋለሁ። እንጫወተለና ይህን ልጅ ይዛው ተወጣለች ግቢ ውስጥ የተጫወቱ ሳለ መጣ ይለና ይሄኛው አጎት ተብዬው እንግዲህ ምን እንዳሰባ አላቅም። እሱም የሚለኝ ያንን ነው። እና እንግዲህ እሱ በሚስቱና በሌሎች ሰዎች እድል እንደሚጠቀም የውስጥ አዋቂዎች እናቃለን አለ። ግን ምንም ማድረግ አንችልም ያን ማስቆም ያው ውስጥ ለውስጥ ከማኩተም ውጪ ማለት ነው። ሶ ግን ለምናረቃችሁት ለምናረቃችሁትም ሁሉ ብየው ነበር። እንዴት ዘመድን ርቀት እሄዳለሁ አለ ያለው። ምክንያቱም አንተ እየራቅክ የሄድክ ቁጥር አንደኛ ጥርጣሬ ውስጥ ትገባለህ፣ ሁለተኛ ደግሞ የአንተ መራቅና የዚህ ነገር መታወቅ የሌሎች ሰዎችን ይጎዳል ነው ያለ። ለኔ አሳማኝ አይደለም። ከዛ አንድ ሰው እንደዛ መጥፎ አይነት ትሬንድ ካለው መጥፎ አይነት ልምድ ካለው ለሌሎች ላይ የሚቻል ከሆነ መምከር ነው የሚቻል ከሆነ እሱ ግን እንደምትናገረው ቀላል አይደለም ነው ያለኝ። መምከር ይቻላል ስለሆነው፣ ምክንያቱም ከልጅነት እስከ እውቀት ድረስ ገንዘቡን የያዘው ሀብታም የሆነ በምን እንደሆነ ያውቀዋል። ስለዚህ በዛ ከመጣበት አይደራደረም ነው ያለው። በፍጹም አይደራደረም። ምክንያቱም በክብሩ፣ በዝናው፣ በሀብቱ፣ በንብረቱ፣ በሁሉም ነገሩ ላይ ነው የመጣው። እና እንደዚ አይነት ሰው እንዴት ዝም ብሎ ይመለከታል? በዛ ላይ ደግሞ ሀብታም ታውቃለ። ከጀርባው ስንት አጃቢ እንዳለው ላጥፋ ቢ ላይ ያጠፋል ነው ያለው። ስለዚህ እዛ ሜስ ውስጥ መግባት ስለማንፈልግ በቃ ፈጣሪ ልቦና ይስጠው ብለን ትተነዋል። ግን ብዙ ሰዎች በሱ የተነሳ እድላቸው ተወስደው ለደህንነት የተዳረጉ የቅርብ ሰዎች ቤተሰብ እንዳለን እናውቃለን ነው ያለው። እንግዲህ አንዳንድ ጊዜ አሁን በነሱ እምነት አላውቅም እኛ እምነት ላይ ግን እንደዚህ አይነት ሰዎችን በጸሎት፣ በቁርባን፣ በመጠሪያ፣ በመቀጥቀጥ እንዳለው ሌላ ጊዜ እንደምንለው ማለት ነው። በዛ አይነት መንገድ እየነገሩ እያስተማሩ ከዛ ህይወት ነፃ እንዲወጡ ማድረግ ይቻላል። ያንን እናምናለን። እዛም ጋር የራሳቸው የእምነት ስርዓት ይኖራቸዋል እና ያንን መጠቀም አልቻላችሁም ወይ? ስለ በቂ መልስ አልሰጠኝም። አሳማኝ የሆነ ነገር አልሰጠኝም። እና አይ ቲንክ እድላቸውም የተወሰደ ሰዎች ያን ያህል እምነታቸው ላይ ብዙም ጥብቅ የሆኑ ሰዎች አይመስሉኝም፣ እሱ እንደነገረኝ ማለት ነው። እና ወደ ዋና ታሪክ ስመልሳችሁ ግን እንግዲህ አይቶ የደውለልኝ ነገርያቸዋለሁ። ከዘንዶ ጋር ማደር ነው ወይ የሚገርምህን ያለኝ ነው። ቃል በቃል እድሜውን ሙሉ ከዘንዶ ጋር የሚኖር አጎታለኝ ብሎ ነው ይጀምረልኝ ሲጀምር ማለት ነው። እና እንግዲህ የሚስቱን እድል ወስዶ ሚስቱ ከቤት አትወጣም፣ እንደነገርኳቸው ፀጉሯ ተመልጧል፣ ውበቷ ረግፏል። እግሯን ይዟታል። የምትንቀሳቀሰው በሰው ነው፣ ወደ ሽንት ቤትም ወደ መጸዳጃም ስትሄድ ምግብ የሚያበላት የተቀጠረላት ሰው ነው። የመሳሰለው እና ይ ህይወት አደለም እና አንዳንድ ጊዜ ሁሉም እያልኩ አደለም አሁንም፣ እንዳደባልቁብኝ እንዳታጣሉኝ። በእንደዚህ አይነት ስርዓት ውስጥ፣ በጥንቆላው ስርዓት ውስጥ፣ በባዳ አምልኮ ስርዓት ውስጥ ያሉ ሀብታሞች ጓዳ ውስጥ ብዙ ቀፋፊ ነገሮች አሉ መረረህም ጣምህም ማለት ነው። በተለይ እዚህ መስመር ውስጥ ያላችሁ ሰዎች በጣም እንደሚከረፋችሁ አውቃለሁ። ይሄ እውነት፣ ሊከረፋችሁም ግን በግዳችሁ ትቀበሉታላችሁ። በቃ ይሄ ልንክደው የማንችለው እውነት ስለሆነ ማለት ነው። እና እንዲህ አይነት ሀብታሞች ቤት በጣም የገለማ ማንነት አለ። ከውጭ ሲታይ ብርቅርቅ ምናምን በጣም ዘመናዊ ወርቅ በወርቅ የሆነ ነገር፣ ግን ወደ ውስጥ ዘልቃችሁ ስትገቡ ደግሞ እንዳልኳቸው የሚከረፋ የሚገለማ ቋቅ የሚል ማንነት አለ። የሰውን እድል እየወሰዱ በተለይ ደግሞ የልጅን እናት የሚስትን እድል ወስዶ እሷን ሽባ አድርጎ አስቀምጦ እሷ እንደዛ አይነት በሺሻ ውስጥ አጋልጦ ፀጉሯ ተመልጦ ምናም ቁጭ ብላ ዙ ውስጥ እንዳለ እንስሳ እየተቀለበች ነው። ይሄ ግፍ ነው። ምድር ላይ ዋጋ ባናገኝ በሰማይ ቤት ዋጋ እንከፍላለን። አትጠራጠሩ። ከዛ ወደኛ ታሪክ ልመልሰህ። አለ እና ሄደን ልጁን የሆነ ነገር አለ አንዲት ልጅ ነች ያለችውእና አብረው ይዘው ሄዱና አብረው ይጫወታሉ፣ ጠብቁ ምናምን ብሎ ወጣለ የአሬንጅ ሮቨር መኪና ግቢ ውስጥ ይቆማል እንጂ ተነድቶ አያውቅም። ጥቁሩ በጣም የሚያምር ሙሉ ጥቁር እንግዲህ ጥቁር የተቆር መንፈስ ላይ ይኖሩበት አዶን ነው እና ሙሉ ጥቁር ነው አለ። ጥቁር ሬንጅ ሮቨር በጣም ረጅም መኪና። እሱ መኪና ውስጥ ማንም ሰው መግባት አይደለም ታኮ እንዲቆም እንኳን ነካክቶ እንዲቆም እንኳን አይፈቀድለትም። የተለየ ቦታ የመኪና ቤት አለው እዛ ውስጥ ነው የቆመው። በፍጹም ግን እሱ ነርቶ ማንም ማንም ነርቶት አያውቅም። በኋላ ነው ያወቅኩትኝ አለ ወይም ደግሞ የዛለት ነው ሚስጥሩ የተገለጸልኝ አለ። ይሄ ባለ ታሪካችን ማለት ነውና ልጄን ይዞት ሄዶ ያገር ሰላም ነው ያው፣ ግቢው ሰፊ ነው ሊጫወቱ ነው ይዞ ሄዶ ብያቸው አለው እንግዲህ እንዲህ ኤሌዎቹ ጋር ጥንቸሉ ጉጉት ጋር ከዚህ ሰውዬ ውጪ ኢቨን ልጁ እንኳን አትቀርብም ብያቸዋለሁ። እሱ እያለ እጇን ይዟት ካልሆነ ብቻዋን አይፈቀድላትም እና እዛ መኪና ጋር እሷንም እሱንም ይዞ ሄደና በሩ ሲከፈት ይታየኛል አለ የመኪናው በር እና ለአፍታ ነው የተወሰነ ኦልሞስት ከአምስት ደቂቃ በላይ አልቆዩም አለ እንግዲህ የዛሬት ያንን መኪና ከፍቶ ሲገባ ሁሉ አይ በቃ ወይ ልጄን ስለሚወደው ነው፣ ወይ ደግሞ እንግዲህ የክብር እንግዶች ነን ከውጭ ረጅም ጊዜ ቆይተን ስለመጣን የሆነ ነገር ሊያሳየው ሊያስጎበኘው ነው ነው እንጂ እኔ እንደዚህ መቼ አሰብኩ ነው ያለው። ገቡ። ከአምስት ደቂቃ በኋላ ልጄ እያለ እየጩኸ መጣ አለ መታ ሄጁ። አንደኛው ጣቱ እየደማ ነው። ምንድን ነው ስለ ዋለ እዛ ውስጥ ሰውየው እንዲታወቅበት አልፈለገም እና ሊያስተባብሉሉ ፈለገ እዛ ውስጥ ዘንዶ አለ እጄ ነክሶኛል። አረ በፍጹም የለም ብሎ ካዳ ልጄ አለ ብሎ ይናገራል። ሰውዬ ደግሞ በፍጹም እና ምንድን ነው እጁን እንደዛ ያደረገው ሊነግሩት አልቻሉ። እንግዲህ ልጅ የምታቀው ሚስጥር ሊኖር ይችላል። እዛ ቦታ ትጠቂ ልትባል ትችላለች፣ እንድትቀርብ አይፈለግም። ነገር ግን እንግዲህ አባትና ልጅ ወይ የደበቁት ሚስጥር አለ ወይ ደግሞ ለልጅም ያ ነገር የመጀመሪያ ቀን ሚራክልም ሊሆን ይችላል እንደኔ እምነት ኤሊ ጥንቸል፣ ጉጉት ጋ እንድትቀርብ የማይፈቀድላት ልጅ እዛ መኪና ውስጥ ያለውን ሚስጥር እንድታቅ ይፈቀድላታል ብዬ በግል ላይ አላምንም። እና እሱን ሁሉ ጠይቄው ነበረ እዛ ቦታ ላይ መሄድ ማትችል እነዛን ነገር የምትከለከል ከሆነ እንዴት መኪና ውስጥ ይዟት ሊሄድና ያንን ነገር እንድታቅ እንዴት ፈለገ? እስከ መጨረሻ እንደ ሚስጥራዊ ያደርገው ለምን አላቆየም ሲል እሱ ጋ እኔም አልገባኝም ያለኝ ወይም ደግሞ አለኝ እዛ ጋር ትከልከል እንጂ አንዳንድ ነገሮችን ግን በሚስጥር ሊነግራት ይችላል ብዬ እጠራጠራለሁ አለ። ለሰው እንዳትናገሪ ህይወታችን እንዲህ ነው፣ እንዲህ ነው፣ እንዲህ ነው። ታዲያ እንደሱ ከሆነ እኮ ታዲያ የእናቷንም በድል መወሰድ ዘጊታ ቢሆንም ማወቁ አይቀርም የሚል ጥያቄ ማስችበት ነበረ። እሱን እንደዚህ እንደዚህ ብዬ እርግጠኛው ልነግርህ አልችልም ግን በእለቱ የሆነውን ነገር ነው ምነግርህ። ሄዱ ተመለሱ። ልጅቷም ፊት ላይ ድንጋጤ ያለው አለ ድጁ እንትን ይላል እንደምንም በአልኮል ምናምን ተደረገለት ገባ። ከነከነኝ አለ እንዴት ነው መኪና ውስጥ ዘንዶ የሚኖረው? ማየት አለብኝ ስል ነው ነው የተባልኩትኝ አለ። የአስራ አምስት ዓመት ልጅ ጎረምሳ ነው አይዋሽም። ያላየውን ነገር አየው አይለም እሱ ግን ምንድን የሚለው ልክ ግቢ ውስጥ እንዳሉት ምንድነው ጉጉት፣ ጥንቸል፣ ኤሊ አይነት እንስሶች የሉም ይሄ ዝም ብሎ በየዙ የምታስቀምጧቸው እና አንደኛዋ ጥንቸል እዛ ውስጥ ነች። ስለዚህ እሷን ሲያሻሽና ሲጫወት እሷን ነክሳው ነው ይሄ አሳማኝ እንትን አይደለም። ልጅ ግን በእርግጠኝነት አይቻለሁ ብሎ የነገረው ዘንዶ ነው። የ15 ዓመት ልጅ ደግሞ ዘንዶ አያውቅም ተብሎ አይገመትም። ግን አንድ የተረዳሁት ነገር ልጅ የተናገረው ነገር እውነት ነው። አባትና ልጅ አውቀው የሚሆን ስፔሻሊ ልጅቷ ላይ ጥርጣሬ አለኝ አለ አባት። ያው ደልብሬት የሚያደርገው ነገር ነው አባትና ልጅ ወይም ብለው የደበቁ ነገር አለ ወይ ደግሞ ልጅትም ያ ነገር ለእሷ የመጀመሪያው ሊሆን ይችላል። እማታቀው ሚስጥር ሊሆን ይችላል። እማታቀው ሚስጥር ከሆነ ታዲያ ለምን ወሰዳት ብያለሁ። እማታቀው ሚስጥር ከሆነ እኔ እንደዛ ማመን ይከብደኛል። ምክንያቱም እማታቀው ሚስጥር ከሆነ ይህን ሚስጥር እንታወቅ አባት ስለማይፈልግ ወደዛ ቦታ ላይ ወስዶ ያንን ያሳያታል ብዬ አልገምትም ስለዚህ የኔ ግምት ምንድን ነው ካላችሁኝ፣ እዚህ ጋር አባትና ልጅ ይተዋወቃሉ። ምናልባት ሌሎች ጋር ጥንቸል ጋር ጉጉት ጋር እንዳቴጅ የሚላት ለማስመሰልም ሊሆን ይችላል። እኔ እንደዛ ነው የማስበው እንጂ ይህን የተከለከለች እዛ ጋ ያለው ሚስትር እንድታቅ አባት ይወስዳት አለ ብዬ በግል አላምንም። ስለዚህ የኔ እምነት ምንድን ነው እችኛ ፌክ ማስመሰያ ልትሆን ትችላለች። ስለዚህ አባትና ልጅ በውስጥ የሚናበቡት ነገር ሊኖር ይችላል። ወበስ የሚተዋውቁት ግን ለሌላ ሰው ይፋ ማድረግ ያልፈለጉት ነገር ሊኖር ይችላል። ይሄ የኔ ግምት ነው። ከዛ በኋላ ምን ሆነ አልኩትኝ። ከዛ በኋላ የሚገርም ጀንትል የነበረ ልጄ ተጫዋች የነበረ በትምህርት ጎበዝ የነበረ ልጄ ከዛ ጊዜ በኋላ ሌላ ሰው፣ ሌላ ማንነትን ልጄ ላይ መመልከት ጀመርኩ። እንደውም እንደደውልልህም የተገፋፋሁበት ነገር ይሄ ነው ነው ያለው። ያችን ቀን ሁሌም ረግማት አለው አለ ልጄን ይዤ በእንግድነት እዛ አጎቴ ቤት የሄድኩበትን እለት እረግመዋለሁ። ልጄን ያስበላሁት እኔ ነኝ ነው ያለው። ቃል በቃል ልጄን ያስነከሱት ደሙን ፈልገው ነው። አሁን በሱ እምነት ማለት ነው። በኋላ ላይ እሱን እኔ ማምናለሁ። ልጄን ያስፈለጉት እዛ ውስጥ ላለ ዘንዶ የደም ግብር ሊሰጡት ነው። መጠኑ አይደለም። ማታ ነው የሚያደርገው። የዶሮም ደም ደም ነው፣ የበግም ደም ደም ነው፣ የሰው ደም ደም ነው። መጠኑ አይደለም። በቃ ግብሩን ካገኘ ግብሩን አግኝቷል ማለት ነው። ከዚህ እንግዲህ እንደዚህ በተለያየ ጊዜ እንደዚህ ሊጠይቁ የመጡ ሰዎች ወይ ሆኖም ሊሆን ይችላል። እኔ የማውቀው ነገር ስለሌለው ወይ በይፋ ያልተመለከትኩት ልጄ ላይ የደረሰው ነገር ግን ተመልክቻለሁ። እና እኔ እንደዛ ነው አስሲሆን ማድርገው ነው ያለኝ። ስለዚህ ልጄን ውስጥ አስገብተው አስነክሰውት የደም ግብር ሰጥተው ከዛ በኋላ ልጄ ሌላ ልጅ ነው። ፈዛዛ ሆነ፣ ዲዚ ሆነ፣ አእምሮ መቆጣጠር እንግዲህ፣ ዲዚነት ከዛ ጋር ይያዛል። የማይቋረጥ ራስ ምታት፣ ትምህርቱን ላይ ችላ ማለት፣ ሁሉ ነገር መጥላት፣ የጎደለው ነገር የለም አለ። እኛም እንዳቅማችን እንኖራለን እሱ ያህል ሀብታም ሆነ እንጂ ጊዜ ይመስገን እንኖራ ጥሩ ህይወት እንኖራለን አለ። በፊት ልጄ ደስተኛ ነበር፣ አሁን ደስተኛ አይደለም። አሁን በትምህርቱ ደፌት አይደለም፣ ከልጆቹ ወደ ኋላ ይቀራል፣ ከጓደኞቹ ጋር መግባባት እየተሳነ ነው ነው እና ልጄ በገዛ እጅ ያጥችኋለሁ። ምን እንደማደርግ ግራ ገብቶኛል አለ። አሁን እኛ ጋር ቢሆን እንዲህ እንዲህ እንዲያድርግልህ ነበር ነው ያልኩት። ግን አንተ የራስህ እምነት ስላለ ቅድም ነግሬያቸዋለሁ፣ የእስልምና እምነት ተከታይ ነኝ ብሎኛል እና ያ ስለሆነ በእናንተ እምነት ስርዓት አይ ቲንክ ጸሎት አለ፣ ስግደት አለ፣ የእናንተ መምህራን አሉ። ለምን እነሱ ጋር አተወስድ ብያለሁ። ይኸው የተመላለስኩ ነው። የሆነ ሰዓት ላይ የተሻለው ይመስላል፣ የሆነ ሰዓት ላይ ደግሞ ያገረሽበታል። እንደዛ ሲለኝ፣ ከዚያ ላይ ምንድነው ምናልባት ይሄ ሰው እያደሰ እየላከበት እስከሆነ ብዋለሁ እያደሰ እየላከበት እስከሆነ ብዋለሁ እንግዲህ ድጋግሜ ስላልኩት ቃሉን ማለት እራሱ እያስጠላ ይበዛ የረከሳለ ምናምን የተለመደ ቃል ነው። ያንን ሁሌ ምለዋለሁ። ግን እንዲህ አይነት ራስ ወዳድ ሰዎች እንዲህ አይነት በሰው ደም የራሳቸውን ሕንፃ የሚሰሩ በሰው ደም ውድ መኪና የሚነዱ በሰው ደም በሰው ድል የሚኖሩ ሰዎች የተቆጣጠሯት አለም ላይ ነው ያለ፣ ነው እና እግዚአብሔር ለእነሱም ልቦና ይስጣቸው እኛንም ደግሞ በእምነታችን ያጽናን ነው። ሌላ እንግዲህ ምን ምን እንደሚባል አላውቅም። ምናልባት ይሄ ታሪክ የደረሰው እናንተ ጋር ቢሆን ኖሮ ይህን ታሪክ ተናግራችሁ ተናግራችሁ ተናግራችሁ መጨረሻ ላይ በምንድን ነው የምትዘጉት? እግዚአብሔር በቃ ልቦና ይስጣቸው ነው። ሌላም ትላላችሁ፣ ይውረድና የፍርድ ነው። ሌላም ትላላችሁ ስለደጋገምኩት ነው። አሁን ምን እንደምንሉ ግራ እየገባኝ የመጣው ማለት ነው። እና ምን ሌላ ምን ይባላል? የሰውን እድል ወስዶ ሀብታም መሆን፣ የሰው እድልን ወስዶ የተንላቀቀ ህይወት መኖር፣ ሚስትን ሽባ አድርጎ በተማመኝ ሚስት እድል ከሀገር ሀገር መዞር። እሱ አንድ ነገር ብትሆን ችግር የለውም። ሌላ ቀሪ አራት ሚስቶች አሉ። የሚፈልገው ነገር ከነሱ ያገኛል። ግን የሰው ህይወት በዚህ ደረጃ ዋጋ አጥቷል። በዚህ ደረጃ ይህንን ልንገነዘብ ይገባል። ስለዚህ ይህን ሉ ጠቅልለን ስንመለከተው የምንኖርበትን ዓለም አንድርስ አድርገን እንደየ ተከታይ ነው፣ የክርስትና እምነትም ተከታዮች ነው። እንደየእምነታችን ለፈጣሪያችን፣ ለምናምነው ፈጣሪ መገዛት አለብን። በመገዛት ደግሞ ብዙ ነገሮች አሉ። በቃ ለእሱ ምን ማድረግ እንዳለብን ይታወቃል። ከዚህ በፊት አስር ስለዚህ የመጨረሻ መቋጠሪያው ሀሳቡ ለፈጣሪያችን እንገዛ ነው። ለፈጣሪ ሰው ሲገዛ ነው ከሴጣን ስራ ከሴጣን እርኩሰት ከሴጣን ኢላማ ከሴጣን ጥቃት ሊድን የሚችለው። ከዛ ውጭ ግን ሌላ መዳኛ መንገድ የለም ልላችሁ ፈልጌ ነው። እኔ ሰው ሲነግረኝ በጣም የተገረምኩኝ የተናደርኩኝ፣ የተበሳጨውም የሆነ ነገር ፊል እያደረኩም ነው የሰማሁት እናንተም እንደተሰማችሁ ባላቅም ማለት ነው እና እንግዲህ እንዲህ አይነት ታሪክም አለ እላችሁ ፈልጌ ነው። እግዚአብሔር ከእናንተ ጋር ይሁን፣ ልጆቻችሁን እግዚአብሔር ይጠብቅላችሁ። እኛ ልጆቻችንን ጠብቀን ብቻ ማዳን አንችልም፣ ከምሬና ምላችሁ። ስለዚህ በተቻላችሁ መጠን እያንዳንዷ እርምጃችሁ በጥንቃቄ የተሞላች ልትሆን ይገባል። አለበለዛ ይህ ሰው ይህ ዛሬ ታሪክ ያደረሰኝ የሳውዲ አረቢያ ነዋሪ ኢትዮጵያዊ እንደነገረኝ እንጎዳለን እንጎዳለን። እና በአንድ ቀን ስተት ብዙ ነገር እናበላሻለን። በኋላ ከመሰጠት እንዲነ ነገር ላይ ጥንቃቄ ማድረጉ ዋጋ ይኖረዋል ለማለት ነው ይህንን ታሪክ ወደ እናንተ ያቀረብኩት። እንግዲህ ወደ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ወደፊትም ስለምትሆኑ ከልብ ከልብ አመሰግናለው። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ቸር ሳምንት